የኢትዮጵያ ቴክኖሎጂ ኤክስፖ አርቲፊሻል ኢንቴልጀንስ ለአፍሪካ ብልጽግናና ትብብር የሚኖረው ፋይዳን ባጎላበት መርሃ ግብር ላይ ጠቅላይ ሚኒስትር ዶክተር አብይ አህመድ በኤክስፖ ላይ የቀረቡ የፈጠራና ቴክኖሎጂ ውጤቶችን በመመልከት ተካፍለውበታል። ጠቅላይ ሚኒስትር ዶክተር አብይ ባስተላለፉት መልእክትም አፍሪካ በአርቲፊሻል ኢንቴሊጀንስ ዘርፍ የመስኩን ጸጋዎች ከሌሎች ዘግይታ ብቻ የምትቀበል ሳይሆን በቀዳሚነት የምትመራበት ዘርፍ መሆን ያለበት ነው ብለዋል። ይህም የአህጉሪቱን አጀንዳ 2063 ግቦች ለማሳካት ወሳኝ ስለመሆኑም አንስተዋል። ጠቅላይ ሚኒስትሩ የሰው ሰራሽ አስተውሎት ለአፍሪካ የወደፊት ህልም ብቻ ሳይሆን የዛሬው አህጉራዊ የለውጥ አንቀሳቃሽ ነው ብለውታል። አርቲፊሻል ኢንቴሊጀንስ ከዚህ በኋላ በሩቅ ያለ ህልም አይደለም። ይልቁኑ በዘርፎች በመልካም ድራይ አቀማመጥና ማህበረሰቦች መካከል ያለ የለውጥ ሞተር ነው። አብዛኞቹ የአፍሪካ ፈተናዎች እንደ ግብርና ባሉ መስኮች ላይ የሚታዩ አለመቀላጠፍ፣ በጤናው ዘርፍ ላይ የሚታዩ ክፍተቶች፣ ደካማ የትምህርት ስርዓት፣ የወጣቶች ስራ አጥነት፣ የሰዎች ፍልሰትና ያልተቀላጠፈ የህዝብ አገልግሎት የመሳሰሉት ችግሮች በአርቲፊሻል ኢንቴሊጀንስ የተቃኘ መፍትሄ ማግኘት ይችላሉ። ለዚህም ነው አፍሪካ ሁሉን አካታች ፖሊሲዎችን በማውጣት በክህሎት ስልጠና ላይ በማተኮር መስራቷ የግድ ይሆናል ሲሉም ጠቅላይ ሚኒስትሩ የተናገሩት። በዘርፉ የሚሰራው ስራም ውጤታማነቱ የሚለካው አፍሪካ የዳታ ሉዓላዊነቷ የተረጋገጠ መሆን ሲችል ብቻ እንደሆነ ነው። ጠቅላይ ሚኒስትር ዶክተር አብይ በመድረኩ ያነሱት፣ የአርቲፊሻል ኢንቴሊጀንስ መሰረት የሆነውን የመረጃዎቻችንን ባለቤትነት ማረጋገጥ ይኖርብናል። የዳታ ሉዓላዊነት ቴክኒካል ጉዳይ ብቻ አይደለም፣ መብታችንን የሚያስጠብቅና የወደፊታችንንም የሚተነብይ ጭምር ነው። በአገር ውስጥ ባሉ የዳታ መሰረተ ልማቶች ላይ መዋለ ንዋይ በማፍሰስ ዳታን ስነ ምግባር ባለው መንገድ መጠቀምን እንዲሁም ይበልጥ ማስተዋወቅና ያሉንን ስታንዳርዶች በማስጠበቅ አፍሪካን በውጭ ቴክኖሎጂዎች ላይ ያላትን ጥገኝነት የሚቀንስና የዘርፉን እምቅ አቅም ለመጠቀም የሚያስችል ነው። ለዘርፍ ውጤታማነት የዓለም አቀፉ ማህበረሰብ በጋራ መቆም ለነገ የሚባል አይደለም። ኢትዮጵያም በዘርፉ ከአምስት ዓመታት በፊት በወሰደችው እርምጃ መነሻ የአርቲፊሻል ኢንተለጀንስን በሚገባው ልክ ለመጠቀም እየተሰራ መሆኑንም አመላክተዋል ጠቅላይ ሚኒስትሩ። የወሰድነው ምርጫ የታቀደና ከሌሎች በኋላ ዘግይተን የምንቀበለው ሳይሆን በንቃት የምንሳተፍበት እንዲሁም በመሬት ያለውን ሀቅ ታሳቢ ያደረገ ነው። ይህም በራሳችን ቋንቋ የሚገለጽና በሕዝባችን ህልም ላይ የተመሰረተ ነው። በዲጂታል ኢትዮጵያ 2025 እየተመራ የኢትዮጵያ አርቲፊሻል ኢንቴሊጀንስ ኢንስቲትዩት እንዲያንሰራራ ያደረገው ነው። ቪዥን ጌቭ ራይዝ ኢትዮጵያን አርቲፊሻል ኢንተለጀንስ ኢንስቲትዩት በዲጂታላይዜሽን ኢትዮጵያ እየተጓዘችበት ያለውን ርቀት ያነሱት ጠቅላይ ሚኒስትር አብይ አህመድ በሪፎርም ተግባራት እየተገኙ ያሉ ውጤቶች መነሻቸው አካታችነት ስለመሆኑም ነው ያነሱት። ቴክኖሎጂ ዊዝአውት ኢንክሉዥን ኢዝ ኮምፕሌክሲቲ ዊዝአውት ፐርፐስ። ቴክኖሎጂ ያላካታችነት ጥቅም አልባ ማወሳሰብ ነው። ለዚህ ነው በዲጂታል ማህበረሰብ ግንባታ ላይ ትኩረት ያደረግ ነው። በጥቂት ዓመታት ከ15 ሚሊዮን በላይ ነዋሪዎች የዲጂታል መታወቂያ ባለቤት ሆኗል። በዚህም አገልግሎቶችን የሚያገኙበት ደህንነታቸውም የሚጠበቅበትና አዳዲስ ዕድሎችን የሚያገኙበትም ሆኗል። ከዚህ ባለፈ ግን የዲጂታል ክፍያዎች ሰዎችን ከአገልግሎት ፈላጊዎች ጋር በቀላሉ በማገናኘት የሚታይ ለውጥ እያመጣ ነው። በመንግስትም አብዛኞቹ የህዝብ አገልግሎት ዲጂታላይዝድ ሆኗል። በቅርቡ የአንድ መስኮት አገልግሎት የሚሰጠው መሶብ የተሰኘው አገልግሎትም እንዲሁ ተጀምሯል። a one-stop service center pilot project called MESOP. በዘርፉ ሐሳብ ያላቸው የፋይናንስ ድጋፍ ጭምር እንዲያገኙ አስቻይ ሁኔታዎች እየተፈጠሩ እንደሚገኙ የጠቆሙት ጠቅላይ ሚኒስትሩ ኢትዮጵያ የዜጎቿ ሕይወት የተለወጠባት ለቢዝነስ ምች የሆነችና ከራሱ አልፋ ለሌሎችም መትረፍ የምትችል እንድትሆን የተጀመሩ ተግባራት ተጠናክረው ይቀጥላሉ ብለዋል ጠቅላይ ሚኒስትር ዶክተር አብይ አህመድ።